ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያለን የዛሬው የመቀሌ ዘገባችን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። ትግራይ ውስጥ ሌላ ጦርነት የምንሸከምበት ጫንቃ የለንም ይላሉ። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎች ሕይወትን የቀጠፈው አስከፊው የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 ቀን 2015 ዓ.ም የሰላም ስምምነታቸውን መፈራረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆን የሚል ስጋት ማምጣት አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ነው። የሸቀጣ ሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረዣዥም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለመውጣት የገንዘብ አቅም ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀሌ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ትኬት ተቆርጦ አልቋል። አንድ ነዋሪ ለቢቢሲ ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ይላሉ። ትግራይ ለሁለት ዓመት የዘለቀው እና የግማሽ ሚሊዮን ሰዎች ሕይወት ቀጥፏል ተብሎ የሚገመተው አስከፊ የእርስ በእርስ ጦርነት ማዕከል ነበረች። በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለት ዋና ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሀርነት ትግራይ ህወሀት የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለት ችለዋል። ይህ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሀት ውስጥ ባሉ ከፍተኛ አመራሮች እና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሀት ሰዎች ስልጣን በኃይል ለመንጠቅ ሞክሯል ሲል ይከሳል። ሁለቱም ወገኖች አንዳቸው ሌላኛቸውን ከውጭ ተዋናይ ጋር ይሰራሉ በሚል ይከሳቸዋል። አሁን በ2015 የተፈራረመው የሰላም ስምምነት ሊፈርስ ይችላል፣ አልፎ ተርፎ በኢትዮጵያና በጎረቤቷ ኤርትራ መካከል ቀጥተኛ ግጭት ሊፈጠር ይችላል የሚል ስጋት ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮችን በማሰማራት ተሳትፏል። ነገር ግን የሁለቱ ሀገራት ግንኙነት የፕሬቶሪያ ሰላም ስምምነት መፈረሙን ተከትሎ እየሻከረ መጥቷል በመቀሌ ከተማ ነዋሪዎች ቀጣይ ግጭት ይቀሰቀሳል በሚል ስጋት ገብቷቸዋል እድሜው በሃዮቹ የሚገመተው ተስፋይ ገብረዝጊ ወጣቶች ግጭት ሰልችቷቸዋል ሲል ለቢቢሲ ተናግሯል። በጦርነት ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው፣ አሁን ግን ተሰላሽቷል። አትክልቶችን በመሸጥ የምትተዳደረውና እድሜዋ በሀምሳዎቹ የሚገመተው ሃይማኖት ገብረ ማርያም ደግሞ በ2023 የትግራይ ጦርነት ከተቀሰቀሰ በኋላ ሁለት ልጆቿ በትግራይ በኩል ጦርነቱን መቀላቀላቸውን ትናገራለች። ሴት ልጇ በሰላም ስትመለስ፣ ወንድ ልጇ ደግሞ የአካል ጉዳት ገጥሞታል። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትል ዳግመኛ እምባችንን ማፍሰስ አንፈልግም ጸጋነሽ ካሳ በማዕከላዊ ትግራይ ሽሬ የምትኖር የቅርሞ ታጋይ ስትሆን በጦርነት ወቅት እግሯን ክፉኛ ቆስሏል አሁን በክራንች የምትራመድ ሲሆን በቋሚነት ህክምና ማድረግ ያስፈልጋታል ለቢቢሲ ጦርነት ቤተሰቤን አቆሶታል ብላለች። የአካል ጉዳተኛ ነኝ፣ የቤተሰቤ ኢኮኖሚ ላሽቋል፣ ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አክላም ማንም ሰው ሌላ ዙር ጦርነት ማስተናገድ አይችልም ብላለች። የትግራይ ክልል ጦርነት ካስከተለው አስከፊ ጉዳት ሙሉ በሙሉ አላገገመም። ወደ አንድ ሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ አልችል አይቻሉም አንዳንድ ቁልፍ መሰረተ ልማቶች ትምህርት ቤቶችና የጤና ተቋማትን ጨምሮ ገና አልተጠገኑም በክልሉ ዋና ከተማ መቀለ በግልጽ የሚታይ ጭንቀት ቢኖርም መደበኛ ህይወት ግን ቀጥሏል ንግዶችና ሱቆች በመደበኛነት እየሰሩ ናቸው እንዲሁም በጎዳናዎች ላይ ብዙ የጸጥታ ኃይሎች አይታዩም ነገር ግን በአፍሪካ አስከፊ ከሚባሉ መካከል አንዱ የሆነው ጦርነት በቅርቡ ያስተናገደችው ከተማ ነዋሪዎች እያንዳንዱን እንቅስቃሴና መግለጫ በንቃትና በቅርበት ይከታተላሉ። በአንድ ቡና መሸጫ ካፌ ውስጥ የተሰበሰቡ ወጣቶች አንገታቸውን ስልካቸው ውስጥ ቀብረው ይታያሉ። በቅርቡ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር የሆኑት አቶ ጌታቸው ረዳ ከፌዴራል ባለስልጣናት ጋር ለመመካከር በሚል አዲስ አበባ ከሄዱ በኋላ ከጋዜጠኞች ለቀረበላቸው ጥያቄዎች የሰጡትን ምላሽ እየተመለከቱ ነው። በሌላ ካፌ እንዲሁ አንድ ወጣት ሐሙስ እለት በተቃዋሚው የህወሃት ቡድን የተሾመው አዲሱ የከተማ ከንቲባ ህዝቡን ለማረጋጋት እንደሚያደርግ ለመስማት እየጠበቀ መሆኑን ተናግሯል። ሁሉም ሰው የሚቀጥሉትን ቀናትና ሳምንታት ምን እንደሚያመጡ ለማየት እየጠበቀ ያለ ይመስላል። ለዛሬ የያዝንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ እንዲሆንላችሁ እየተመኘን